ጃጃ ቀይፈጃል አለ የሀገሬ ሰው ማለት ነው አይደል? እንደ ቤተሰብ እንደዛ ነው። ለሊኔም ለራሴም ብዙ ነገር አማክሬ ነው የመጣሁት፣ ልጋብዛት ማለት ነው። ገባቸው አይደለ? አሁን ለዚች ሊጋብዛት፣ እንደዛ ነው እየመጣ ማለት ነው። ጥራት ሊጋብዛት፣ ቤተሰብ በዛ ላይ ደግሞ ምንግር ነገር አለ ብለኛለች ምናምን እያለ ነው የመጣ ማለት ነው። ቢያንስ እኔ በጣም አዝናለሁ፣ የእውነት ለምን ተስኖት በጣም አዝናለሁ። ታውቃላችሁ እኔ ያው የእህቴን ልጅ ምን ተስኖት ነው ብዬ ነግሪያቸዋሉ። ሲጀመር ለሩታም እህቴ ናት፣ አንድ ላይ ከእናት ከአንድ እናት ግዴታ መወለድ አይጠበቅብንም። ለእሷም ልጅ ደግሞ ምን ተስኖት ነው የምለው ለልጁ ማለት ነው እና እኔም ያሳዝነኝ ምን ተስኖት ብቻ ነው። ምክንያቱም ለምንድ ታውቃላችሁ ያው ጀግና እናት አለችው። በዚህ አጋጣሚ ምትለከስከስ አላለችም ሻርሙጣ አላለችም ባላጌ አላለችም። ገባችሁ አይደለ? ቆጠብ ብላ ልጇን የምታሳድግ ጀግና እናት አለችው። ገባችሁ። ግን በጣም የማዝነው ደግሞ በጣም ልክስክስ አባት አለው። ሴት ሴት አዳሪ ነው። እስካሁን የምናውቀው በኢትዮጵያ ውስጥ ወይም ደግሞ የትም የሆነ ወንዶች ብር እየከፈሉ ሴት አዳሪዎች ነው ማቆ ማለት ነው። አሁን ግን ብር እየከፈልን ወንድ አዳሪም ኢትዮጵያ ውስጥ እንደተጀመረ አውቄያለሁ። እሱም ደግሞ በአብርሃም ነው የተጀመረው ማለት ነው። በጣም ነው ያዘንኩት። ገባችሁ አይደለ? ሴት ወንድ አዳሪ አባት መኖሩ በጣም አዝናለሁ። ለልጅ ማለት ነው። ግን እኔ ለልጅ በጣም አዝናለሁ። ገባችሁ አይደለ? ልጁ ከተወለደ ማለት እዚ ጋ ከሁለቱም ተለይቶ የሚኖረው ልጅ ነው። ገባችሁ እዚ ጋ የሚሰቃየው እዚ ጋ ሩታም፣ ያው የራሷን ልስራ ትችላለች። አብርሃምን ለማናደድ ወንድም ይዛ ልትመጣ ትችላለች። አብርሃምም እንደዛ ሊያደርግ ይችላል። ግን በመሃል ሜዳ የሚጎዳ ደግሞ ልጅ ነው። ገባችሁ አደለም? አንድ ባለትዳር የተባለ ወንድ ቢያንስ እኮ ማለት ነው ልንገራችሁ፣ በጣም ብዙ ያሳለፉት ጊዜ አለ። ቢያንስ ሩታ ካጠፋች ራሱ ቢያንስ ሩተን ቢጠላት ቢያንስ የልጅ እናት ነች። ገባችሁ። ግን ብዙ ጊዜ አሳልፏል። እንደዚህ አይነት ነገርን ብዙ ጊዜ አብሮ በልተዋል ጠጥተዋል። ሲጀመር ሄርሜላ ከሩታ ምንም አይነት ነገር ብለብስ ከሩታ አትበልጥም። ገባ እግሯን አጥባ እግሯን እንደ ሳምካ ሴት አትሆንልህም። ገባች ውሽምቶ ማለት ነው። ግን ለስሜቷ ትንሽ ተጠንቀቅ። ለስሜቷ ትንሽ ማለት የሰው ልጅ ከሆንክ ከሰው ልጅ ከተፈጠርክ ቢያንስ ትንሽ ለስሜት እንትን በል ገባ አደለ። ሲጀመር እንዴት ሃይማኖት ያለ ሰው ነው? ሲጀመር ለስሜት የሚጠነቀቀው ሃይማኖት የሌለ ሰውዬ እንዴት ነው ስለ ሃይማኖት እንትን የምትለው ማለት ነው። እኔ ታቃላችሁ፣ ስለ ሃይማኖት ሰውራ በጣም የሚቆጨኝ ማለት ነው። በማማት ሲጋቡ፣ በማማት ሲጠሩን እኛን ኃጢአት ውስጥ ለማስገባት በቃ እንዳለ እዚህ ዱባይ ያለ ነው እንዳለ ሄድ ነው። እኔ በጣም በቃ የሚቆጨኝም አይኔ ላይ የሚመጣውም በማማት ውስጥ ለእነሱ ሰርግ አብሬ ማሳልፌ በቃ ጭንቅላት ውስጥ እሱ ብቻ ነው የሚመጣው። እሱ ሲመጣ ማለት ነው ለንሳ ሞት አብቃኝ ለአገሬ አብቃኝ እላለሁ። ንሳ ሳልገባ እንዳልሞት ማለት ነው ገባችሁ። በቃ እሱ ብቻ ነው የሚመጣው። ስለ ሃይማኖት ሳወራ እሱ ነገር ይመጣብናል። እነሱ ለካ ይፈቀድላቸዋል። በእነሱ ሃይማኖት በፈለጉት ጊዜ ማግባት ይፈቀዳል። እኛ ደግሞ በማማት ውስጥ እንኳን ሰርግ ልጨፍር አደለም፣ ሙዚቃ ሰላም እንኳን አንባባልም ለሰው። ገባችሁ። ቅዳሴ ገብተን እስከ ዘጠኝ ሰዓት ጾመን ከጾም ሰው ራሱ ሰላም አንባባልም ተጫወተብን ተጫወተብን፣ አይገልጸውም። እግዚአብሔርን ጠርቻታለው። እራት ግብዣ ከዛ እራት እንገባበታለን፣ አብረን እሳት እናንዳለን። ቆንጅታ ነው። እሳት እንደድባችሁ ላያችሁ ላይ እንዳውም ማለት ነው። ገባችሁ እንዳውም እሳት እንደድባችሁ ምን እላለው? አለፈው ማለት ነው። ቤተሰቦች ና ትንሽ ልብ ያስፈራላ፣ ያደነግጣል። ልገ እየፈራ ነው እየደነገጠ ነው ምናምን እና ራት ግብዣ ሲባል ያው ሁሉም ሰው የሚያውቀው ሌላ ነገር አድርጎን ያስቦና የእሷ ማመለካከት ምን ይሆን ማቆ ታሪክ የለም ባይዘ ዜና ያንን ማወቅ ስለመፈልግ ዛሬ ከወንጆ የራት ግብዣ ይኖረናል ማለት ነው እና ሊሆነ ለአውራህ የምፈልገው ነገር አለ በዚህ አጋጣሚ ብላኛለች። እና ምን ልታወራኝ እንደፈለገችም ምን ልጠይቀኝ እንደፈለገችም እያንዳንዱ ነገሮች አብረን ነው የምናየው ማለት ነው። ያው በመምጣት እዚህ ደስ ብሎኛል። አንዳንድ ጊዜ በጣም በቃ ላይፍ የሚከብዳችሁ ታይማለ ብዙ ነገሮች ይደራረሙባችሁ ማለት ነውእና እንደዚህ አይነት ደግሞ ቆንጆ ባይቦችን ማሳለፍ ጥሩ ነው። እና እስኪ ትንሽ ደቂቃ እንድታገሳት እ በእርግጠኛና ራት ግብዣ ኑሮባት ነው ምትመጣው። ምን ለብሳ ነው ምትመጣው? እሱን ራሱ ለማየት ጓጉች። ያለው ለምን በተደጋጋሚ ነው የራት ግብዣ አታደርግልኝ ወይ የራት ሚሻ ምትጋብዘኝ ብላ እያለችኝ ነበር። እና ይህን ነገር ነው ከርቀት ከርቀት እያየዋት ነው። እየመጣች ነው እና ሆነ ነው መቀበል ያለው ሲጀምር ማለት ነው። በዚህ አጋጣሚ ልብሱን በጣም ነው እንትን የሚያደርገው ገባችሁ እንደ እንደ ብርቅ ያለ ብዙ ጊዜ የሆነ ዛሬ ነጭ ለብሼ ነው የመጣሁት። ዛሬ እንደዚህ ሆኜ ነው የመጣሁት። ሲጀመር እኮ ነጭ መልበስ እኮ ሁሌ ትለብሳለህ እኮ። አባቴ ሁሌ እኮ ከሩታ ጌጋ ኮ ስለብስ እናቃለን። ነጭ ልብስ ይህ ልብስ ሲጀመር ከሩታ ጌ የለበስከው ነው እናቃለን አይደል እንዴ? ጥቁርም ብለብስ ከሩታ ጌ የለበስከው እናቃለን። ቀይም ብለብስ ከሩታ ጋ ነው የለበስከው እናቃለን። እዚህ ጋር የልብስ ብርቅ፣ የልብስ ጥማት ካለብህ ማለት ነው ዱቤ ውስጥ ብዙ ልብስ አለ። ለአክልን ካርጎ በሉን እንድልክላቸዋለን። እኛ ዱቤ ያለነው ገባችሁ አይደለ? የልብስ ጥማት ካለባችሁ ማለት ነው። ኢትዮጵያ ውስጥ ያላችሁ ብዙ የቡታጀደ ዩቱበሮች ማለት ነው እንደ አብርሃም ያላችሁ ገባችሁ አይደለ? ልብስ እንደ ብርቅ ነገር ልብስን ዛሬ ይሁኝ ነጭ በነጭ ነው የለበስኩት፣ በጣም ነው የሚያምርብኝ ምናምን ምናምን ብሎ ማለት ነው። በጣም እንትን ይላል ብርቅ አይደለም። በዚህ አጋጣሚ ብዙ ጊዜ አይተናል። በሩታዬ በሩታዬ ጠግበናል። ገባ አንድ እኔ ለብሳችሁ ማሽ ለብሳችሁ ስትመጡ ስናሽቃብት ቲክቶክ ላይ ዩቱብ ላይ ዛሬ ማተማናችሁም እንዳትቀሉ እያለን ስናሽቃብት ጠግበናል። ብርቅ አይደለም ልብስ፣ አባቴ ብርቅ የሆነ ለአንተ ነው ልብስ ማለት ነው። ያው ኢትዮጵያ ውስጥ በውድ ስለምትገዙ ነው መሰለኝ ብርቅ ነው ለእናንተ። ያው ብራን ሲጀመር እኮ ብራንድ አይለብሱም፣ ለብሱ ታውቃላችሁ፣ ቦንዳ እየቀያየሩ ነው እዚህ ኔ እኮ ዛራ ምናምን ምናምን አይለብሱም እኮ ገባችሁ ብዙ ስሞች አሉ ግን እዚህ ጋር ቢያንስ አይፈቅድልኝም ሊሆን ይችላል እዚህ ጋር በውራ ማለት ነው ገባችሁ ስለ እነሱ ስመጥፎ ነገር ማውራ ይመስልና የሆነ ነገር እንትን ሊል ይችላል ገባችሁ አይደለም በጣም ትልቅ ብራንድ ስለሆኑ ማለት ነው ግን እንደዚህ አይነት ብራንዶች ጉቺ ምናምን ቢለብሱ እኮ በቃ አናታችን ላይ ነው የሚወጡት አናታችን ላይ ማለት ነው ነውና ባይዘሚ በጣም በጣም በጣም ያማርባት ትመስላለች እንዳየሁት ከሆነ ካሜራማ ማዙራት ያቸው ጽፍ ማንታል እንዲ ያማርባት ት እዚ እንደዚህ ሸፍና ነው የሄደችው። ጡቷ ወድቋል ማለት ነው። ጡት መያጃ አላረገችም። ይዋት፣ ጡቷን ያዘ ማለት እዚ ጋ ይዩት፣ ዙም አርጌ ላሳያቸው። እዚ ጋ ሎክ፣ እዚ ጋ ላሳየ፣ ጡት መያጃ ያላረገችም፣ ብብቷ ስር ገብቶ አቅፏታል። ይዩት እኔ መርፌና ክር አንድ ላይ ካልተገናኘ አላ አናምንም ላላችሁ ሰዎች ሎክ እዚህ ጋር እዚህ ጋር ያያችሁት ይታያል። እዚህ ጋር አይደለ? እዚህ ጋር ይታያችኋል ብዬ አስባለሁ። ግዴታ ማለት ነው እኛ የእውነት ማለት እዚህ ጋር ማለት ነው። ልንገራችሁ፣ አሁን ባለቤታችሁ ማወገጠ ወይም ደሞ ከሴት ጋር ተኝቶ አገኘሁኝ እኔ ልትሉ ትችላላችሁ። እዚህ ጋር ማለት ነው። ገባችሁ አደለ? ልትከሱ ትችላላችሁ አደለ? ግን መርፌና እንትክር አንድ ላይ ተገናኝቶ ካላየን አናምንም ካሉ ፖሊስ ጣቢያ ወይም ደሞ እንትን ላይ እንዴት ነው እናንተ? እንዴት ነው ግዴታ? ሁለቱም አንድ ላይ ተገናኝቶ ተጣብቆ ፎቶ አንስታችሁ ማሳየት አለባችሁ፣ ወይሶ አናምንም። እኔ ያልገበኝም ነገር ይሄ ነው ማለት ነው። አንድ ባለ ትዳርና ሚስት ያለው ወይም ደሞ ልጅ ያለው ወንድ ሴትን እንደዚህ እራት እየጋበዛት እንደዚህ እራቁት ሆና አስፈጥቷን የያዘ በሉት፣ እዚህ ጋር ይዩት፣ እዚህ ጋር በደንብ ማለት ነው። ገባችሁ አደለም? ምን ማለት ነው ማለት አልገባኝም። እኔ እኮ የገረመኝ ማለት ነው የሆነ ኢትዮጵያ ውስጥ አሁን የተለመደው አብዛኛው ማለት ነው። እናንተ ራቆት ብቻ ታቃላችሁ። ራቆት ሂዱ፣ ጡት እያሳያችሁ ሂዱ፣ ዳላችሁን እያሳየችሁ ሂዱ እንጂ ማለት ነው። አእምሮ ብሽላ ነው የምትባሉት ማለት ነው። ሴት ብቻ ብዙ ማለት ነው። ገባችሁ አይደለ? ግን እኔ የምለው የተላጠ ሙዝ ቢሰጣችሁ ትበላላችሁ ማለት ነው። ወንዶች በዚህ ልክ በዚህ ልክ ጥም ራቆት ማየት ወይም ደግሞ የሆነ አንድ ሴት ልጅ በጣም ነው ያማረብሽ ጌታን እያለ ነው። ጌታ ይድፋ ዛሬ ደግሞ ጌታን ኢየሱስን እያለ ነው። ተመስገን ሃይማኖትን እየገለጽክ ነው ማለት ነው። ማለት እዚህ ሃይማኖት መሸፋፈን ምናምን እየተውክ ነው። እግዚአብሔር ይመስገን። አንድ ሰው ሃይማኖት ስትከተሉ ማለት ነው ሃይማኖታችሁን አትክደኑ። ገባችሁ? የምታምኑበት ትክክለኛ ሃይማኖታችሁ ከሆነ ማለት ነው ምታፍሩበት ሃይማኖት ከሆነ ተውት

ባልዘጋጅተ ብትበዝ ብትዘጋጅ ኖሮ እርግጠኛ ነኝ በባንት እንደምትመጪ ማለት ነው። በዚህ አጋጣሚ እንደምትፈልግኝ ማውቃለሁ። ደግሞ ምን እንዳለ ታውቃለች፣ ቤተሰብ ማለት ነው ሁለታችንም እዚህ ጋር እንበላለን እንጠጣለን እንጂ እራት እንበላለን፣ ከዚያ ወደ ሩም ነው የምንሄደው ማለት ይብላችሁ። እዚህ ጋር እንደዚህ ሲል ማለት ነው። አስባችሁታል? እዚህ ጋር አስቡት በደንብ። ገባችሁ አደለ? ሚስት አለው፣ ሚስቱን አልፈታም። ገባችሁ? ግን በዚያ አጋጣሚ ደግሞ ከሴት ጋር እንደሚተኛ ራሱ እንድታቁ ራሱ ግምት ነው። ገባችሁ? ምክንያቱም ሁለታችም እንበላለን እንጠጣለን፣ ግን በየሩም ነው የምንሄደው ማለቱ ራሱ ማለት ራሱ አይጠበቅበትም። ባለት ዳር ነው እንደዚህ ሊያደርግ ራሱ አይገባም፣ ሊያውራ ራሱ አይገባም። ነገር ግን እንደዚህ ያለው ምንድን ነው ልክ አብሮ እንደሚተኛ በቃ ይተኛሉ ማለት ነው። ገባችሁ አደለ እኛ የምናስበው አንድ ሰው እራት ከበላ በኋላ አብሮ ይተኛሉ ብለን ስለምናስበው፣ እሱ ግን ቅድሚያ ምን አለ አብረን ከበላን በኋላ ወደ እሩማችን ነው የምንለያየው አለ። ገባችሁ? ግን አብሮ መተኛትም ይፈልጋል ከሷ ጋር ገባችሁ አደለም፣ እንደዛ ነው የሚያስበው

አይ ግን አብዛኛው ሴት ደግሞ እራት ግብዣ ካላት ቤቷ ላይ ምንም አይነት ነገር ሳትቀምስ የምትመጣው በቃ ማታውን። አብዛኛውን ሴት ማለት ብዙ ሴት ጋር ብዛሃሉ። ብዙ ቤት ሲጀመር ኖ ይላል ማለት ሲጀመር አንተ ከስንት ሴት ጋር ነው ሲጀመር እራት የተጋበዝከው? ከስንት ሴት ጋር እንቁጠር እንቁጠር። እንዴ ተሳሳሙ እስቲ ተሳሳሙ፣ ተሳሳሙ። እኛ ምንም አይመስለንም፣ ምንም አይመስለንም። ነገር ግን አታስመስሉ አለቅ ሩታን ለቅቅ አድርጋት አለቅ። እወዳታለሁ አፈቅራታለሁ፣ እኔ አንቺን ነው የምወደው ከአንቺ ጋር መኖር ነው የምፈልገው ብለህ ለአንድ ቀን ብቻ አታስመስል። ገባ አደለ? ተጋቡ፣ እኛንም አንልም ተጋቡ። ሩታን ግን ፍታት፣ አለቅ። ሩታን ከምታሰቀያት የእሷን ሞራር እንኳን አጠብቅም። ለእሷ እንኳን ትንሽ አዘኔታ እንኳን የለም ማለት ነው። ገባ አደለ? ግን በዚህ ሰዓት ደግሞ የሩታ ቤተሰቦች አባካቸው አደራን ሩታን እንድጠብቋ ትሪት እንድታረጓ ትፈልጋለሁ በዚህ አጋጣሚ ማለት ነው። ማለት ረጅም ጊዜ ታቀኛለህ ግን ደግሞ እራት ስልክ ነገሩን ታከብደዋለግና እራት ሲባል ይባል ሌላ ነገር አስቤ አይደለም። ያው ባይ ባላ ምናምን ለዛ ነው ቁርስ ብዙ ጊዜ

መጨረሻ ችግር ያለው ካሜራ ሙ አንያለ ልንገራችሁ፣ ቤተሰብ ትላንትና ማውሪቻ አለው እነዚህ ሰዎች ማለት ነው። የእውነት ነው ምላችሁ፣ የእውነት ዩቱብ ቢፈቅድ ቲክቶክ ቢፈቅድ፣ የእውነት ነው የምላችሁ መርፌና ክር ሆኖ አንድ ላይ ያሳዩን ነበረ ታውቃላችሁ፣ ቢፈቅድ ግን አይፈቅድም። ወሬ የሚያወሩት እንዳለ ወሬዎች ራሱ ያው ነው። ገባቸው አደለ? ያው አልጋ ላይ እንደተኙት ቁጠሩ ሲጀመር ማታቀውን ምልክ አንዳንዴ ሰፊ ታይም ስናገኝ አንድነት ላሳይ ለማለት ነው እንጂ ማሰብ ግን፣ ከራት በኋላ ከራት በኋላ የሆነ ነገር ምናምን ምናምን ይላል ማለት ነው እና አልጋ ላይም ተኙ፣ የፈለጋችሁትን አድርጉ፣ እንደፈለጋችሁ ተላላጡ። ግን ከሩታ ራስ ወረድ በሉና ራሳችሁን ቻሉ። አለቀ። ተጋቡ፣ ስትፈልጉ ተጋቡ። ግን ሩታን ፍጣት፣ ሩታን አታስጨንቃት፣ ሩታ ላይ አታስመስል። ገባ? ሰውዬ ማለት ነው። አያችሁ አይደለ? በዚህ ሰዓት በእኛ አያችሁ፣ እዚህ ጋ ማለት ነው። የሙስሊም እህቶችም የኦርቶዶክስ እህቶችም ሁላችሁም ሃይማኖት ተከታዮች እንድታቆል የምፈልገው በእኛ ሰዓት አሁን ጾምን እየገነጸው ነው ገባችሁ አይደለ። ነገር ግን የአውነን ለመናገር እነሱ እዚህ ጋር መናገር ስለምፈልግ ነው። ኦርቶዶክስ ነኝ ነው የሚሉት ገባችሁ አይደለ። ግን ኦርቶዶክስን አይወክሉም። በዚህ አጋጣሚ ልንገራችሁ። ምክንያቱም የገነጸው ነው። እንኳን ስጋ ልንበላ አይደለም እስከ ዘጠኝ ሰዓት የምንጾም ነን ኦርቶዶክስ ገባችሁ አይደለ። ጾም ነው እዚህ ጋር በዚህ ሰዓት ለኛ ማለት ነው። ሙስሊሞቹም ረመዳን እየመጣ ነው። ጸሎታችሁ ላይ በርቱ። ገባችሁ አይደለ። እነዚህ እኛን ኃጢአት ውስጥ ነው የሚከቱት። ገባችሁ እነሱ ስጋ በጾም አስባችሁ ነው፣ በጾም ስጋ እየበሉ ምናምን ነው ለኛ የሚያሳዩ ሲጀመር፣ እየማገጡ እንደፈለጉ እየሆኑ እየተለከስከሱ ቢጾሙ ነበር የሚገርመኝ። በማማት እኮ ስጋ ይበሉ ሰዎች ናቸው። እንዴ ነው የሚጾሙ ሲጀመር ሲጀመር እንዴ ነው የሚጾሙ ሲጀመር። ዩቱበሮች ሃይማኖት የላቸውም። ልንገራችሁ በዚህ አጋጣሚ አመሰግናለሁ ነው የብድን መባላትም ደንበ ተሚፉ የሸመድርቁሽ ይፈኛል ይመስለኝ እዚህ ራሱ ማለት ነው። ነገር ሊፈጥሩ ነው ቤተሰብ ማለት ነው። ምክንያቱም ይህ ወይን ይጠጡና ራሳችን አናቅም ነበረ አሁን የሆነ እንትን ና ማለት በቃ አላቅም ነበር፣ የዛ ሰዓት የት እንዳደርኩ አላቅም፣ ወይን ጠጥቼ ነበረ ምናምን ሊሉ ነው ሊሉ ነው። ይሄ ነገር እኮ ይሄ ነገር ሲያደርጉ ማለት ነው፣ የሆነ ነገር ሊፈጥሩብን ነው እኛ ላይ ማለት ነው። ገባችሁ አይደለ? ምክንያቱም አንድ ጊዜ ትዝ ካላችሁ ማለት ነው ከጽጌና አብርሃም እንደዚህ ማታ ላይ እንደዚህ እንትን ብሏል፣ ፕራንክ ሰርቶብናል ወይም ደግሞ ነገር ፈጥሮ ነበረ። ስለዚህ እነዚህም እንደዛ ሊያደርጉ ነው። ቅድሚያ ነው እንትን ሚሉ ለእኛ የሚያስተምሩት ፕሮስፔክት ዛሬ ይህ መድረሽ ያንቺ ነው ሎብ

አንድ ኪ ነው ልንገራችሁ፣ ቤተሰብ ማለት ነው የአንድ ወይን እንኳን የአንድ ብርጭቆ ራሱ ግማሽ አልጨረሱም። ገባችሁ አደለ ቡርጭቆ ላይ ቀጥቶ እኮ ጨምሮ አልጨረሱም ግን ተክሬ ያለው ራሴን እያመኝ ነው ምናምን ራሴን እያዞረኝ ነው የሚሉት ማለት ነው፣ ነገር ሊፈጥሩ ነው። ገባቸው አይደለ? ራሴን አላቅም ነበረ ማተየት እንዳደርኩ አላቅም እንደዚህ ሆኛለሁ ምናምን ሊሉ ነው። ሌላ ድራማ ሊያመጡ ነው። ገባቸው አይደለ? አብሮ እንዳደሩ ምናምን ለእኛ ሊገልጹ ሊመጡ ነው። ገባቸው? ወይም ደግሞ ነገ ጠዋት አብሮ አድሮ ተኝቶ ከዛ እንደ የሆነ ሰው ይመጣና ማለት ነው፣ ካሜራ ደቅነና ከዛ እናንተ እንዴት ነው አንድ ላይ ተኛችሁት ምናምን ከዛ ማተየት ነበርኩኝ ምናምን እያሉ ድራማ ሊሰሩብን ስለሚፈልጉ ነው። አሁን ይሄ ፓርቲ እየሰሩ ያሉት ማለት ነው፣ እንጂ አንድ ሰው እንዴት ነው ግማሽ ወይን ብርጭቆ ራስ ሳይጨርስ ሰክሬ ነው እራሴን እያዞሬ ነው በአንድ እግር ቆሚ ምናምን የሚባባሉት። ቤተሰብ ሰላማችሁ ዘልኝ፣ እወዳችኋለሁ፣ አከብራችኋለሁ። ይዋቸው እንግዲህ እንዴት እንደሚያደርጋቸው ማለት ነው። ባይ ባይ። በአዲስ ቪዲዮ እስክምንገናኝ